ነገር የምሰራላችሁ ከንፈር ላይ ማለት ነው። ከንፈርን የሚያጸዳ ጥቁር የሆነ ከንፈርን የሚያጸዳ ነው። ግብአቶችን አሳያችኋለሁ። በመጀመሪያ ዘይዜቱን ትንሽ ዘይዜቱን እንከትበታለን ማለት ነው። ትንሽዬ እንከትበታለን። በመቀጠል ደግሞ ስኳር ስኳር እንከትበታለን። ይሄንን ነው ስኳር። የመጀመሪያው ዘይቱን ነው፣ ሁለተኛ ስኳር ነው የምንከትበት። አንድ ትንሽ ስኳር። በመቀጠል ሎሚ፣ ሎሚ እንከታለን። ሰላም አላልኳችሁም? ጤና ይስጥልኝ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ አዳዲስ ሲሆናችሁት፣ ነባሮች ደግሞ ሼር እና ላይክ በማድረግ እንበረታታላችኋሉ። ቤተሰቦቼ ዛሬ ከንፈርን ለማሳምር እና ከንፈር የጠቆረ ከንፈርን ለማቅላት የሚያገለግለን ግብአት ነው። የመጀመሪያው ዘይዜቱን ከትቼበታለሁ። ከዛ ሲቀጥል ስኳር ከትቻለሁ። ከዛ ሲቀጥል ሎሚ ሎሚ እንከትበታለን ማለት ነው። ሎሚ በዚህ መልኩ ጨምቀን እንከፍትበታለን ማለት ነው። ሎሚን ከፍተን ይሄንን ማዋሃድ ማለት ነው። እንደዚህ ማዋሃድ አለን ማለት ነው። ከዛ ከዛ በኋላ ማር ማር ማለት ነው። በውስጡ እንከትበታለን ማር ማለት ነው። ይሄው እዩት። ይሄንን ማር ማር እንከትበታለን፣ ከትቼበታለሁ። ከዛ ያው ስላልተመቼ በዚህ ቀየርኩት። ያው ስደት ላይ ስትሆኑ የሰውን እቃ ለመንቃት ሁሉም ቤት አንድ አይነት ስላልሆነ አንዳንዱ ቤት ደስተኛ የሆኑ ተደብቅ የነበረ ቪዲዮን ይሰራት ወደዚህ ገል ውጭ እና ይሄኛውም ማለት ነው ስላልተመቸኝ ነው። ብዙ ነገር ማለት ነው በሰፊው ደግሞ ሀገር ስገባ ብዙ ነገር አሳያችኋለሁ። ይህንን የቀላቀልኩት ነው ስኳሩ ማር ዘይዘይቱን አንድ ላይ ማለት ነው። ይህንን ከንፈራችሁ ላይ ማሴጅ ማድረግ ማለት ነው። ይህንን ከንፈር ላይ እንደዚህ እያደረጋችሁ ስኳሩ ራሱ ራሱን ለአንድ ለአስር ደቂቃ ከንፈራችን ማሴጅ ማድረግ ማለት ነው። ከዛ ሁሌ በር ፍርጅ ውስጥ አድርጋችሁ ሁሌ በየቀኑ ታደርጉት፣ በጣም ብዙ ለውጥ አለው። ከፈለጋችሁ ደግሞ በተመቻችሁ ሰዓት ላይ እየሰራችሁ ማለት ማለት በጣም በጣም ለውጥ ነው ያለው። ይሄ ለእጅ ራሱ በጣም ለስላሴ እዩት፣ ይታያችሁ፣ በጣም ለውጥ ያለው እንትን ነው እና አሰራሩን ቅድም አሳይቻችሁ፣ ያው ስላልተመቸኝ ነው ብዙ አንዳንድ ቤት ደስተኛ አይሆንም ስለዚህ እቃቸውን ስነጉ ያው የማዳም ቤት የማይወዳለን፣ ስለዚህ ተደብቄ ነበር የሰራሁት። አሁን ከደረሱብኝ ብዬ አበረታቱኝ። ላይክ አድርጎን ቪዲዮ መዘራው ራሱ ብዙ ነገር ተመችቶ አይደለም ግን፣ ላይክ እና ሰብስክራይብ እያደረጋችሁ እኔ የታችሁን አበረታቱ ይላችኋል ማስቶቼ። ብዙ ብዙ ነገሮችን አሳያችኋል። በጣም በጣም ለውጥ ለውጥ የሚያሳይ በራሳችን ላይ ማለት ነው። ሰብስክራይብ፣ ላይክ ሺ እያደረጋቸው አባላት፣ ይሄ ቤተሰቦቼ ማለት ነው። ይሄም በጣም ተጠቀሙ። ከንፈር ሲያለሰልስ ምን ቻፕስቲክ አያስፈልግም። ቻፕስቲክ፣ ሊፕስቲክ ምናምን አያስፈልግም። ራሱ ራሱ ቀይ ነው የሚሆኑ ከንፈራችን ራሱ ማለት ነው። ልስላሴ ራሱ በጣም ስደስ ይለኛል። የሆነ በቃ አንዳንድ ሰው ከንፈሩ የሆነ ሽብሽብ ያለ በጣም ነው የሚያስተካክለው። ይህ ማለት ነው እና በሌላው ደግሞ በሌላ ነገር ደግሞ እላችሁ እመጣለሁ። ሌላ ደግሞ የምንጠቀመው ከንፈራችን እንደ ሊፕስቲክ ቀይ የሚያደርገን ነገር፣ እሱም ሌላ ሌላ በሌላ አሰራር እላችሁ እመጣለሁ። ይህም በጣም በጣም አሪፍ የሆነ